ምን ነው ፊትሽ ልክ አይደለም? አይ ዝም ብዬ ነው። አይመስለኝም። ምን እንደሆንሽ ንገሪ። ይሄ የተረገመ ዮናስ ነው። ዛሬም ሂሳብ አልከፍልም ብሎ ወጣ። ሂሳብ አለመክፈሉ ሳያንስ እኮ ጀበኔን ሰብሮት ሄደ። ምን ጭራሽ! እኔንማ እኮ መጫወቻ ነው ያደረገኝ። እኔ ለራሴ ስንት እዳለብኝ። የትምህርት ቤት ትከፍላለሁ። የቤት ኪራይ አለ። ቆይሽ በሌሌ ገንዘብ እሱ የሚሰብረውን ከየት እያመጣው ነው የምገዛው። ተረጋጊ አንቺ። አይዞሽ። ይሄ በሰላም በተቀመጡበት የሄድክ የምትበጠብጠው አንተ አይደለም። እሰይ ደግ አደረግኩ ደግ አደረግኩ። አዎ አንቺ ግን በጣም ነው የምታዘዝኝ። ምን አድርጊ ነው የምትለኝ? ግቢያችን ውስጥ መጣ እንደዛ ስትጮ ያ አንቺ ምን አደረግሽ? አንተ ስብትሆን ከዚህ በለጠ ብዙ ክፉ ነገር እያደረክባቸው አይደለም ላገላግለስ ስል መቼ አንቺን ግን አልጎዳሽም። ይቃሽ እሱ ነው እኔን የሚጎዳይ። ለኔ ብለሽ እንደሆነ አውቃለሁ፣ ግን ከዚህ በላይ ችግር ውስጥ መግባት የለብሽ። እኔ ምንም ችግር ውስጥ አልገባሁም ከዚህ በላይ አንቺ እኮ ስለምትፈሪው ነው። እኔ እሱን አይደለም መዘዙን ነው የምፈራው ከዚህ በኋላ ቀና ብሎ አይሽም። ግን ማዘር አለበት ነበሩ። እኔ ብስጭት ውስጥ ሆኜ እሳቸው ነው ይሉትን አልሰማም። እሱስ ተጎድቶ ቆይ አሁንም ስለ እሱ መጎዳት ነው የምታስበ ቢጎዳ ባይጎዳ የተጎዳ እኮ ማሳከማ አይቀርም። ብ አይ እዛ ደረጃ እንኳ የሚያደርሰው አይደለም። እኔ እኮ ግራ ገባኝ። ቆይ እሺ ምን ብናደርገው ነው የሚተውነ ን መስማት አልፈልግም። ነገ በጠዋት ላያችሁ ይፈልጋሉ። እህትሽ ምን መሰለሽ? ቆይ ደግሞ ለምንድን ነው የሚልሽን ነገር የማትሰሚው? ሁልጊዜ ስለምታይሽ አሉ። እኔ እናትም እህትም አልሆንኩሽም። አንቺ እህቴ ነሽ። እናትና አባቴን ደግሞ ነገ በጠዋት ማግኘት ይፈልጋሉ። ቆይ የኔ ፍቅር አናፈኩም እንዴ? ቆይ ለምንድን ነው የማታወራው? ተናዬ ቶሎ ቶሎ ነው እንጂ። እንደውም ምን ማለት ነው? መማር አልፈልግም። ከአሁን በኋላ ትምህርት ቤት መሄድ አልፈልግም። ተናዬ እባክሽን፣ ምንሽን አድምጪው። ቆይ ደግሞ ምን ያመጣሽ? እኔ እኮ እንደዚህ ጓደኞቼ ትምህርት ቤት የሚመጡት ከእናትና ከአባታቸው ጋር ነው። እኔ ግን እሺ፣ አታልቅሽ። አሳይኛ የት አሉ? አሁን አልቀስችን አቁሚ። አላቆምም። ቴናዬ፣ ለእኔ ስጭኝ። እኔን እኮ አስጨነቅሽ። አንቺ ለምንድን ነው እነሱ ልታገናኘኛ አልፈለግሽው? እሺ፣ ግን ትንሽ ጊዜ ስጭኝ። አንቺ ሁልጊዜ እንደዚህ ነው የምትዩ። አሁን ትምህርት ቤት እየረፈደ ነው፣ ስለዚህ እንሄድ እነሱ እዚህ የማይመጡ ከሆነ እኔ እነሱ ጋር ወሰጂ፣ ትና፣ እየተረጋግሽ እንሄዳለን። የት እናትና አባት ጋር? ቴና አሁን ምንም ልልሽ አልችልም። የምንሄደው ትምህርት ቤት ነው። እሺ፣ እንደተለመደው የሚገርም ሆነ። አመሰግናለሁ። ዛሬ ብቻሽን ነሽ? ጓደኛሽ የለችም እንዴ? አረ፣ ነበሮች ስራ ሄዳ ነው። እና ስራ እንዴት ነው? ቆንጆ ነው። እግዚአብሔር ይመስገን። ታዲያ አሁን ላይ ምንም የሚቸግርሽ ነገር አለ? ምንም ችግር የለውም። ግን አንተ ሰሞኑን ጠፋ። እኔ ትንሽ ስራ ቢዜ አርጎኝ ነው። እሺ። ምን ነው ዝም አልሽ? አይ ምንም። በጣም አመሰግናለሁ። ገመ ዛሬ እንኳን አንድ ይበቃኛል። ምን ነው አልተመቸ? ኧረ በጣም ቆንጆ ነው። ሰሞኑን ስራ ቢዘርጉኝ ምንም ረፍት አላገኘሁም። እንቅልፍ እንደተኛ እንዳይከለክል ነው። በኋላ ምን ልትሆን እንደምትችል ሳስበ ይዘገነነኛል። ውስጧ እንደሚሰበር ግልጽ ነው። ካልተመለሰ ጥያቄ ደግሞ ቁርጡ ማወቅ ይሻላል። እኛም የተቻለንን ተጠቅመን እሷን ለማበረታታት እንሞክራለን። ማርትዬ ፍርሃት ፍርሃት አለኝ። አይዞሽ፣ ፕላን አንቺ በጣም ጠንካራ ነች። ሁልጊዜም እዚህ ቦታ ላይ ጠንካራ መሆን አልችልም። ማን ያውቃል? አባታችሁ እኮ ሊገኝ ይችል ይሆናል። ያን የቲና ሀዘንም ይቀንስ ይሆናል። ማርቴ፣ አባቴ ምን ያክል ጊዜ ስፈልገው እንደኖኩ ታውቂ የለ? አውቃለሁ ብሌን፣ ነገም አዲስ ቀን ነው። እኔማ ቢያንስ አባታችን ካገኘ ነው በኋላ ስለ እናታችን እነግራታለሁ ብዬ ነበር፣ ግን አልሆነም። ምናልባት እኮ እሱም እየፈለጋችሁ ይሆናል። አይመስለኝም። ቀላል ባይሆንም ተስ እኔ እናትም እህትም አልሆንኩሽም። አንቺ ቴንሽ እናትና አባቴን ደግሞ ነገ በጠዋት ማግኘት እፈልጋለሁ። አሁን ከፍ ዞር በልኝ ይሻሉ። የመጣ ሰው ነበር። ማንም አልመጣም። ይሄ የተረገመ የሆናት ነው። ዛሬም ሂሳብ አልከፍልም ብሎ ወጣ። እኔ ሶፋ ላይ ነው ምተኛ። እኔ ከአንተ ጋር ነው መሆን። እያደረክ ነው። ሰላም ሰላም፣ ውድ እና የተከበራችሁ ጫናሪ ቤተሰቦች ሰላማችሁ በዚህ ትገረብረብ ይበርልት

ደህና ነኝ። የምን ሻንጣ ነው የተሸከምሽው? አቤልዬ፣ ቀድሜ ሊነግረህ አስቤ ነበር፣ ግን ደግሞ የኔ ውሳኔ ማለት ያንተ ውሳኔ ነው ብዬ ስላሰብኩ ነው። ስለምን ውሳኔ ነው ምታወሪው? ያው፣ ነገ መጋባታችን ላይ ቀር፣ አንተም ለብቻ እኔም ለብቻ የመኖሩ ትርጉም አልሰጠኝም፣ ስለዚህ መጣሁኝ። እየቀለድሽ ነው። ቆይ ስለምንድን ነው የምታወሪው? ኧረ አቤልዬ፣ እኔ አልቀለድኩም፣ የምሬን ነው። ይሄ መቼም አይሆንም። እሺ፣ ለምን? ምክንያቱም እኔ ስለማልፈልግ። ቆይ ችግሩ ምንድን ነው? ለምንድን ነው ከኔ ጋር መሆን ማትፈልገው ሩት በቃ አይሆንም ብያለሁ አይሆንም አቤል እኔ በጭራሽ ወደዛ ቤት ተመልሼ አልሄድም እኔ ከዚህ ቤት ልውጣልሽ አቤል እኔ እኮ የመጣሁት አንተን ፈልጌ እንጂ ይህን ቤት ፈልጌ አይደለም ሩት በጣም ነጻነት ኔ የተጋፋሽ ነው አቤል እኔ ነጻነትን አልተጋፋሁም አሁን ይህ ሻንጣ ወደ ቤትሽ መልሽ በጭራሽ አላደርገውም አንቺ ካላደረግሽ ሆን የእጅ ቤትሽ በር ላይ ጥየልሽ ነው የምመጣው ቆይ አንተ ምንድን ነው እንደዚህ የምታካብድ ሁሉም ነገር ጊዜና ሰዓት አለው አቤል እኔም ሁሉንም ነገር ማደርገው በጊዜና በሰዓቱ ነው። ሻንተ ወለገኝ ምን ልታደርግ ነው? ምን እንደማደርግማ ቅድም ነገርኩሽ አይደል እንዴ? አቤል ይሄ አይሆንም እንደሱ። በቤቴ ምን ማድረግ እንዳለብኝ የማውቀው እኔ ነኝ። እሺ፣ እሺ የፈለግከውን ነገር ማድረግ ትችላለ። እኔ ግን ከዚህ ቤት በጭራሽ አልሄድም። ብሌን፣ እባክሽን፣ እባክሽን ስሚ ብሌን። ንልክ ይቅርታ ሩት፣ ማለት ነው። ጭራሽ ብሌን ብለ ጠራኝ። ለነገሩ እኮ ሰው ካፉ የማይጠፋውን ሰውን አይደል የሚጠራው። ለማንኛውም ለአባባ ደውልለታለሁ። ሩት ረፊ ቤተሰቦች በእኔ ምክንያት እንዲጨነቁ አልፈልግም። ብሌን ማየት ነው አሁን ግን አላሳዝንሽም። ምን ነው አመመሽ እንዴ? አላመመኝ እና ምንድን ነው እናትና አባቴ ጋር አትወስጂኝ። ቴናዬ አሁን አሞሻል። እነሱን ካገኘው አሁን ሆኖ ነው የሚሻለኝ። እንሄድ። ጤና፣ አሁን ማሰብ ያለብሽ ስለ ጤናሽ ብቻ ነው። አንቺ ደግሞ ሁልጊዜ ምክንያት ትፈጥረች። ጤና ዛሬ ተሽሏት ትምህርት ቤት ስለሄደች ደስ ብሎኛል። እግዚአብሔር ይመስገን፣ ቶሎ ተሻላት። ያው እንግዲህ ቻልኩትን ያልሰርቻለሁ፣ የአንቺን ያህል ባይሆንም ማርትዬ፣ በጣም ነው የማመሰግነው። እኔ እምልሽ ሳልነግርሽ ምኑን፣ ትናንት ትላንት የሆኑ ሁለት ልጆች መጥተው ነበር። ቡና ፈልገውን? እረ አይደለም፣ አንቺን ፈልገው። ማን ናቸው? እኔ አይቻቸው አላቅም። ለጸብ ይመጡ ናቸው። ብሌኔ ታለች ምናምን ብለው ተሳድበው ነው የሄዱት። ምን አይነት ሰዎች ቢሆኑ ነው እኔም አላቃቸውም? አንቺ ካወቅሻቸው ብዬ ነው። ትናንት ደግሞ ምን አይነት ቀን ነው እኔ ቤት እኮ ዮናስ መጥቶ ነበር ዮናስ አንድ አፍታ ሱቆጣ ስመለስ ስመልስ ከቴና ጋር ቁጭ ብሎ አላገኘው ትመሰለሽ ምን እኔ እኳ አላምነም እኔ ራሱ ይኔ ማመን አቅፍ ነበር እሺ ከዛስ እንደ ልማዱ ተሳድቦና ስፈራቱ ሄዳ ቆይ እሱ ግን በጣም ያበዛል መሰለው ምን ለማድረግ እያሰበ እንደሆነ አልገባኝም አሁን ነው መጠንቀቅ ልክ ነሽ ማርቲ ቴናን ማስጠንቀቂያት አሉ ምን ነው ትላንት መጡ ካልኩር ሴቶች ውስጥ አንዱ እሷ ናት። መጣችልሽ። ይቺ ናት እንዴ? አዎ። ታውቂያታለሽ? ኧረ አላውቃትም። እሺ፣ እርግጠኛ ነኝ ብሌም ማለት አንቺ ነሽ? አዎ ነኝ። አንቺ ማነሽ? ሩት እባላለሁ። የአቤል ፍቅረኛ ማለት የወደፊት ሚስት። ምን እግር ጣለሽ ዛሬ? እንኳን አመጣጤ የሩት ማን እንደሆነች ልነግርሽ ነው። ምን ያደርግልኛል? እሱን እኔም አንቺን በደንብ እናውቃለን። ይቅርታ አልተረዳሽም። እየውልሽ ብሎ አቤል ፍቅረኛ ነው። እሱን እኮ ሰማን። ከአንቺ ጋር አላወራውም። አፍሽን ዝጊ። ማንን ነው እኔና አንቺ ነው። ሰሚኛለሽ? የምታወሪውን አውሪና ከዚህ ውጪ፣ አለበለዛ የምታወሪበትን አንደበትሽ ነው ምቆልበልሽ። ማርትዬ በቃ ሩት፣ እሩት። ምንድን ነው የፈለግሽው? እኔና አቤል በቅርቡ መጋባለን። ሰላም ሰላም፣ ውድና የተከበራቸው ቻናል የቤተሰቦች ሰላማችሁ። በዚህ ተተረፈት ይበልልን አደግ በንዋ እያለ ዛሬ ካሻች በናን ላይክ፣ ሸር፣ ሰብስክራይብ እያደረጉ እናመሰግናለን። ሄሮት አዴ ለማስፈራራት ካሻች ብላለች